ሰላም እንደምን ቆያችሁ ተመልካቾቻችን። ዛሬ በወላይታ ሶዶ ከተማ በአራዳ ክፍለ ከተማ ነው የተገኘነው። እዚህ የተገኘንበት ዓላማ የወላይታ ሶዶ ከተማ መጀመሪያ ስትመሰረት ከነበሩ ከቀደምት ሰፈሮች ከቀዳሚ ሰፈሮች ውስጥ አንዱ አራዳ ሰፈር ነው ወይም አራዳ ክፍለ ከተማ ነው ማለት ነው። አራዳ ክፍለ ከተማ ለምን ተባለ? አራዳስ ለምን ተባለ? አራዳ ላይ ያሉ መልኮች ምን ይመስላሉ? የአራዳ ትዝታዎች፣ ትውስታዎች ምን ይመስላሉ የሚለውን ልናስቃኝ ወደድ ነው ወደዚህ ሰፈር የመጣ ነው። እዚህ ሰፈር ላይ ዛሬ ውሏችንን እናደርጋለን። እያንዳንዱ የአራዳ ሰፈሮችን የነበሩ በትውስታ በትዝታ የሚነሱ ጉዳዮችን እየዞርን እየቃኘን እናንተንም እያስቃኘን ከእናንተ ጋር ቆይታ ልናደርግን የወደድ ነው። እናንተ ከኛ ጋር እንደትሆኑ በአክብሮት ግብዣችንን እናደርጋለን። እንግዳ ደግሞ አለኝ ከእንግዳ ጋር ዞር ዞር እያልን አራዳን እየተመለከትን የአራዳ መልኮችን የአራዳ ሰፈሮችን የአራዳ ትዝታዎችን እና ትውስታዎችን አብረን ወደ እናንተ እናደርሳለን እንዴት ነው ሰላም ነው ሰላም ነው እግዚአብሔር ሰላም ነው ሰላም ነው ሰላም ነው ዛሬ ከወላይታ ቴሌቪዥን ዛሬ በዚህ አሮጌ አራዳ ላይ ወይም አራዳ ክፍለ ከተማ ላይ ስለ አራዳ መልኮች፣ ቀለሞች ልናነሳ ወደን ነው ወደዚህ የመጣ ነው። እርስዎም ደግሞ እንግዳ ሆኖ ከኛ ጋር ለመቆየት ፈቃደኛ ስለሆኑ እጅግ አድርገን ገና እናመሰግናለን። እርስዎን የማያውቁ ተመልካቾች አሉ። ለተመልካቾች እስቲ ራስዎን ያስታውቁ፣ ማን እንበል እስቲ? ስሜ አየለሽ አንቆ ይባላለሁ። ትውልደም እዚሁ አራዳ ነው። እናመሰግናለን። ይሄ ሰፈር አራዳ ሰፈር ነው። አራዳ መጀመሪያ ለምን ተባለ እስኪ ከሚለው እንጀምራለን። ለምንድነው አራዳ የተባለው አራዳ ተብሎ የተጠራው ለምንድነው የሚለው እስኪ እናንሳ። አራዳ ተብሎ አራዳ ስያሜ የሰጠው ማን እንደሆነ ባይታወቅም፣ አራዳ ሁሉ ነገር በአንድ ማዕከል የሚገኝበት አካባቢ ስለሆነ አራዳ ተባለ። አራዳ መልከ ብዙ ናት፣ ቀለመ ብዙ ናት። ብዙ ትውስታዎች፣ ብዙ ታሪኮች አሉ አራዳን ስናነሳ አንጋፋ ናት አራዳ፣ ጥንታዊ ናት፣ ብዙ ነገሮች አሉባት። የሶዶ ከተማ መጀመሪያ ሶዶ ከተማ ሲመሰረት ቀድሞ ከነበሩ ሰፈሮች ለከተማይቱ መስፋፋት መነሻ ወይም እምብርት ምትሆን የመጀመሪያ ምሰሶ ምትሆን ሰፈር ናት። ሰፈር እና እስቲ መጀመሪያ ላይ የነበረው ነገር ስላመሰራረቷ መቼ እንደተመሰረተ ሰፈር ስለዛ ጉዳይ ቢያነሱ። ሶዶ ከተማ መጀመሪያ ሲመሰረተችው በ1888 አካባቢ ነው። ኦልሞስት ወደ 130 ዓመት ያልፋት ነው። ስለዚህ ያ ከተማ ሲመሰረት ግን የከተማዋ እምብርት ይሄ ቦታ ነው። ከዚህ በኋላ ነው እየሰፋ ሄደ። ስለዚህ ሶዶ ተብሎ የብዙ አይነት ዘርፈ ብዙ አገልግሎቶች የሚሰጡበት ንግድ፣ መዝናኛ፣ ሲኒማ፣ አነስተኛ ፋብሪካዎች ሁሉ የተነሳበት ከዚች አካባቢ ነው። አሁን የምንገኝበት አካባቢ በድሮ ምን ሲሰራበት የነበረ አካባቢ ነው? እስቲ ስለዚህ ጉዳይ ይህ ሰፈር አውቶቡስ ተራ፣ ባስ የሚቆምበት ሰዎች እንደ መናሪያ ሆኖ የሚያገለግል አካባቢ ነው ሲባል ሰማለሁ፣ እና ምን ያህል እውነት ነው? እስቲ ስለ ሰፈሩ፣ ስለዚች አካባቢ ገለጻ ቢያደርጉ። ትክክል ነው እንጂ እውነትም ነው። ያኔ መናሪያ ሆኖ ቤተሰብ ሁሉ ሸኝቻለሁ። እዚህ ጋር ነው ይሄ መናሪያ ነው። ይሄኛው ንግድ ማዕከል ነው። የሱኡድ የሸቀጣ ሸቀጦች ማካፊያ የስኳር ወንጂ ስኳር፣ ሳሙና፣ ክብሪት፣ ዘይት የመሳሰሉ ነገሮች የሚከፋፈሉበት ነው። እዚህ ፊት ለፊት ጋ ይሄኛው አሁን ገላጣ ቦታ መናሪያ የነበረ ነው። ከዚህ እየተነሳ ነበረ ወደ ተለያዩ አካባቢዎች የሚሄደው እና ስለዚህ መናሪያ ነው። ያኛው ደግሞ የኮንዶሚኒየም የተሰራበት ፊት ወደ ታች መልሶ ዝንጅብል ቡና በፈረሱላ ያኔ፣ በፈረሱላ ነው የሚመዘነው። በፈረሱላ የሚመዘንበት እና ጣቃ ቤቶች ያሉበት ውረድ ብለን ደግሞ የምናይበት ጊዜ እዛ ጋር ኤርፖርት ቲኬት መቆጫል። አዎ፣ ዛሬ በአራዳ መንደር ላይ የአራዳ ትዝታዎችን ልናነሳ ወደን ነው ከእሱ ጋር ቆይታ ያደረግን ያለ ነው። እስኪ ወደ ባሶች መቆሚያ ቦታ መተናል። ቅድምም እዛ አካባቢ ስላለ ጉዳይም ሲያነሱልን፣ በስፋት ሲያነሱልን ነበረ። እዚህ አካባቢ የሚመጡ ሰዎች ከተለያዩ ስፍራዎች ሲመጡ እንደነበር ሲያስታውሱ ነበር። እና ዓመተ ምሕረቱን ያስታውሳሉ። በወቅቱ በስንት ዓመተ ምሕረት ነው እዚህ አካባቢ ሰው መጥቶ ሲሳፈር የነበረው? እንደ መናሪያም ይህ አካባቢ ሲያገለግል የነበረበት ዓመተ ምሕረት ስንት አመተ ምረት ላይ ነው ያስታውሳሉ? የመጨረሻው 1958 ነው፣ 58 ነው። እስከ 58 ድረስ መናህለ እዚህ ነበረ። ከዛ በኋላ በማስተር ፕላን ማሉ ሲሸነሸን እና መናሪያ ላይኛው አሁን ኃይሌ ገብረ ስላሴ ህንፃ ለመናሪያ ሁለተኛው መናሪያ እሱ የሆነ ስለዚህ፣ እስከ 1958 እዚህ በጣም የተጠናከረ መናሪያ ነበረ። ስለዚህ ያ መናሪያ የሚመጡ ሰዎች እንግዶች የሚያርፉት ይሄኛው በስተ ቀኝ በኩል የሚታየው ፖሊስ ጣቢያ ተብሎ የነበረ ነው። ግን ከዛ በፊት ዳምጤ ሆቴል ነው የሚባለው እዚህ ጋር መንገደኞች እዛ ጋም ደግሞ ከዚህ ከታፔላ ወደዛ ጀርባ ማለት ጨርቅ ተራ አተገብ ጥሩነ ሆቴል የሚባልት ሁለት ትልቅ ሆቴሎች ናቸው በዚህ በሰዓቱ ማለት ነው። ስለዚህ ይሄንን ካሰሰ 1158 ድረስ እንደዛ ነው። ጥሩ ነው ከጀርባችን በርቅ ብዙ ቤቶችን እያየን የምንገኘው፣ በተለይ ይህ ቤት በልዩነት ይታያል። በጣም የድሮ ቤት እንደሆነ የተሰራበት ቆርቆሮ ራሱ ይገልጻል፣ ያመላክታል። እና ምን ሲሰራበት የነበረ ቤት ነው ይሄ። ዲዛይን ፕላኑ የዚህ አይነት ፕላን ያላቸው እናያለን፣ ቀጥሎ ኋላ እናያለን። ይሄ ትልቅ የሆነ ማካፊያ ነው የምን ወንጂ ሱኳር አንዱ ወንጂ ሱኳር ሳንቲም ቤት ኪሎ መጨረሻው ደርግ መውደቂያ አካባቢ እራሱ ሳንቲም ቤት ነው የነበረው። ስለዚህ ያኔ ስኳር ማካፊያ ነው፣ ሳሙና ማካፊያ ነው፣ ፉርኖ ዱቄት ማካፊያ ነው። በተለይ ፓስታ ባለካኪ ፓስታ፣ ረዥሙ ፓስታ 60 ሳንቲም፣ 40 ሳንቲም ሳስታውስ ማለት ነው አንዱ ኪሎ። ስለዚህ የሚካፈልበት ቦታ ነው እና ስለዚህ ሻይ ቅጠል፣ ፓስታ፣ ክብሪት፣ ሳሙና፣ ስኳር፣ እነዚህ እነዚህ የሚካፈሉት ከዚህ ነው። ሱዑድ ቤት ይባላል። ቤቱ ቤት ተብሎ ከዚህ ነው ከዚህ ያገኛሉ። እዚህ ጋር ትራንስፖርት ታዋቂ ነው ይሄ አካባቢ ይሄዳሉ ማለት ነው። ለንግድ ስስሩም በጣም አመቺ የሆነ አካባቢ ነው የስፍራ ማለት ነው። ወቅቱ የነበረው ጣኒ አውራጆች አሉ። የትኛው መኪና የት እንደሚሄድ ይነግራሉ። አላባ የሚሄድ አዲስ አበባ የሚሄድ ተብሎ ነው። ያኔ ታፔላ አይነት አልተለመደም። ስለዚህ መኪኖቹ ይቆማሉ። ደላላዎቹ እዛ ጋር አስተናጋጆቹ ትላሉ። ቲኬት ቆርታለ ትሄዳለህ እዚያውን በአውቶቡስ ተራ ወይም መኪና የሚቆምበት ሰዎች የትራንስፖርት አገልግሎት ለማግኘት የሚሳፈሩበትን አካባቢ አይተናል። አሁን ደግሞ ወደ ሌሎች አካባቢ ሄደን እስኪ አየር መንገድ ትኬት ቢሮም አለ ሌሎችም አሉ እና እነዚህን እስኪ ዞር ዞር እያለን እንመለከታለን። እናንተ ደግሞ ከእኛ ጋር እንድትሆኑ በድጋሚ እንጠይቃችኋለን። አሁን ተመልካቾች በአራዳ ላይ የአየር መንገድ ትኬት ቢሮ የሚቆረጥበት ቦታ ነው የመጣ ነው። ስለ ቤቱም እንዲሁም እዚህ ሲሰጥ የነበረው አገልግሎት መቼ ነው፣ እንዴት ነበረ፣ ሰው ከየት መቶ ሲወስድ ነበረ ትኬት ሲቆርጥ የነበረው ከየት መቶ ነው የሚለውን እስቲ ጉዳይ ያንሱ። ያኔ ይሄ አየር መንገድ ትኬት መቁረጫ አይነት፣ ያኔ ዳኮታ የሚባል አይሮፕላን አይነት ነው እሱ ነው በአብዛኛው የተለመደው ወደ ጎፋ ቡልቂ ከዛ ከጎፋ ቡልቂ ኮሮሮሚያ እና ቆዳ ያመጣሉ። እዚ ከዛ ቆዳና ኮሮሮሚያ እዚ ሽያጭ ማከለውና እንደገና ተመልሰው የሚሄዱ ትኬት ከዚህ ጋር ነው። የኢትዮጵያ አየር መንገድ እዚህ ጋር ነው የነበረ። ችኛው ክፍል አየር መንገዱ ነው። ይሄኛው ድና ማክ ማካፊያ ነው። ስለዚህ እዚ አቶ ባቡ ኪቲሶ ቤት ነው። ይሄ አቶ ባቡ ኪቲሶ ህንዳዊ ባኒያ ነው። የንግድን ወደ ዚች ወደ ሁለታ ካመጡት የመጀመሪያ ሰዎች ውስጥ የሚመደቡ ናቸው። ነፍሲ መር ይሄ ነው። ሰዎች ኬት ኬት መቶ ሲቆርጡ ነበረ እዚህ አውሮፕላን ማለፊያ። በአብዛኛው የተለመደው ቡልቂ ነው ማለፊያው አየር መንገድ ቡልቂ ነው ሄዶ ይሄ ቡልቂ የሚመጣ ሰው ነው እንትን የሚለው ሌሎች። ከዛ ደግሞ አዲስ አበባም ስለሚሄድ አዲስ አበባ የሚቆርጡ፣ ያኔ ትዝ ይለኛ 19 ብር ነው መሰለኝ አስራዘጠኝ ብር ነው ትኬት ቲኬት በአስራ ዘጠኝ ብር ትበራል ቤቱ የተሰራበት ማቴሪያሎች በጣም የሚገርሙ ናቸው እስካሁን ቤቱ ምን ያህል አመት ነው ይሄ ቤት አሁን ከተገነባ ኦልሞስት ለመቶ ቀናት ወራት ብቻ ነው የሚጎሉት ወደ ዘጠና ምናምን አካባቢ አመት በላይ ነው ምክንያቱም ከሶዶ ከተማ ሲቆረቆር ሶዶ ከተማ ከተቆረቆሩ በፕላን ከተበሰሩ ቤቶች አንዱ ይሄ ነው ስለዚህ ሌሎች አሉ። አይተህ እንደሆነ ቅድም ያየን ኳላም እናያለን። ስለዚህ እድሜ ጠገብን። እሺ፣ እቺ እንስሳ እቺ ምልክት ይሄ ይሄ ድሪና ማግ ምልክት አ የድሪና ማግ ማካፈያ እዚህ ነው። እችን አይታችሁ እና ግዙ። በዚህ ምልክት መጥተው ከዳውሮ ከየት የሚመጣው ድሪና ማግ ከዚህ ነው የሚገዛው። አየር ትኬት መቆጣ ቢሮ እና አውቶቡስ ተራው መሀል ላይ ያሉ ቤቶች አሉ። አሁን ላይ በእርግጥ ኮንዶሚኒየም ናቸው። ዘርፈ ብዙ አገልግሎት እየሰጡ ነው። የመኖሪያም እንዲሁም የንግድ አገልግሎትም እየሰጡ ነው ያሉት እነዚህ አሁን ላይ ባሉበት ሁኔታ። ቀድሞ ግን ምን ነበሩ እነዚህ ሰፈሮች? ግለኛል ቪች አካባቢ አቶ ሳላህ የሚባሉ የመናዊ አረብ ናቸው እና ፓስቲኒ ሰርቶ የሚሸጡበት ቤት ነው። በኋላ አባዬ ሻይ ቤት ተባለ የእሳቸው ባል ቤት የእሳቸው ከሞቱ በኋላ አባዬ ሻይ ቤት ተብሎ ያለው ሀሰን ሳላ ነው። የሰውየው የአረቡ ልጅ ማለት ነው። ስለዚህ ሳላ ፓስታ ፓስቲን ቤት ነው። ከዛ ቀጥሎ ታች ወረድ ሲል ሌሎች ምግብ ምናምን የሚሸጡ ናቸው። ግን ከጀርባ በኩል ተሰማይ ቆቡ የቅቅልና ሚስቶ ምናምን መሸጫ ነው። ያኔ 75 ሳንቲም ነው ማለት ነው። እና ከዚህ ወደዚህ ደሞ መለስ ጀርባው ጋር ያሉት ለማ ወልደ ሚካኤል የሚባሉ የጣቃ አካፋፋይ፣ ኢሳይ መልካ አሳምኖ ዋኬኔ መልካ ዋኬኔ የሚባሉ በጣም በሀብት የገዘፉ ትልቅ ጉልበት የነበራቸው የጣቃ አከፋፋዮች ናቸው። እነሱ ኢትዮጵያውያኑ ቁራጌ ብሄረሰብ እንትን ናቸው። እነሱ በጣም ይዲጋ የኔ የጣቃ ንግድ እንዲመጣ ያደርጉት እነሱ ነበሩ። ከዛ ወርድ ብሎ ደግሞ ዝንጅብልና ቡና በሚዛን በፈረሱላ የተሰፈረን እንትን ከዳውሮ መጥተው በበቅሎ መጥተው እዛ ጋ ይራገፋል። ከዛ ሲመጡ ከዳውሮ የሚመጣውን ነገር እዚህ ይሸጡና ከዚህ ደግሞ ሌላው ነገር ይዞ ይሄዳል። ስለዚህ ታች ቅድም በነገርኩት ቦታ ስኳር፣ ሳሙና፣ ክብሪት ምናምን ከዛ እንደገና ገዝተው ይሄዳሉ። አኳን በበቅሎ ያኔ የሚመጣው ጥሩ ነው ስለዚህ እዚህ ጋር የባስ ትኬት ለመቁረጥ የመጡ መናኸሪያ የሚሄዱ ስለዚህ ከዚህ አካባቢ የፈለጉትን ነገር ገዝተው ሸምተው ይዘው ይሄዳሉ ለዛም አመቺ ትክክል በጣም የተቀናጀ ነው ሁሉ አይተህ እንደሆነ አየር መንገዱ እዚህ ነው መናኸሪያ ሲያጋ ነው ገበያ ማእከሉ እዚህ ሴንተር ነው ልክ በጣም ተጠንቶ እንደተደረገ አይነት ነገር ይመስላል ለእኔ ይገርምኛል ወደ አሁን መሶብ አገልግሎት እንደሚባለው ታሪክ ራሱን ይደግማል። አሁንም መሰው አንድ አገልግሎት እዚህ ጋር የመጣው አገልግሎቱ ለሕዝብ እንዲመች ተብሎ ነው ነበረው። ስለዚህ እኔ ሳስበው ቦታ ጠበብ ያለ ይመስላል እንጂ ዘርፈ ብዙ አገልግሎት የሚሰጥበት። እስቲ ሌሎች መንደሮችንም ዞር ዞር እያለን እናያለን። አራዳ እንግዲህ መልኳ ብዙ ነው፣ ቀለሟ ብዙ ነው። ባለንበት አካባቢ መጀመሪያ ፊልም ቤት ያለበት እንዲሁም ሳሙና ፋብሪካ ያለበት መንደር ነው ይባላል። እና ምን አይነት እውነት ነው ያስታውሳሉ? እንዴት ነች አስታውሳሉ? ከኔ በስተግራ ዛጋ ፊልም ቤት ነበረ። ለፊልም አገልግሎት የሚሆን ቤት ነበረ፣ ግንብ ቤት ፈርሷል። ይሄኛው ደግሞ በስተግራ በኩል የምናየው ይሄ ትልቁ ቤት የብስ ሳሙና ፋብሪካ ነው። የሞራ ሳሙና ፋብሪካ ማለት ስለዚህ ከዚህ ነው ለንግድ ችርቻሮ እንትን ሚሉት ከዚህ ገዝቶ ነው የሚያካፍሉ ለዚህ ብቻ እርሶም ተጠቅመዋል በወቅቱ ያኔ በሳሙና ልብስ ይታጠብ ማለት ትልቅ ነገር ነው በእንዶድ ነበር ይታጠብ ዋጋው ባለ አምስት ሳንቲም አለ ባለ 10 ሳንቲም አለ ባለ አስር ሳንቲም ከገዛ ባለ አምስት ከገዛ መርፌ ወይም ምላጭ ይመረቃል ምርቃት ይሰጠው የመዝነኛ ቦታዎችም አራዳ ላይ እንደነበሩ ሰዎች ብዙ ሰዎች ሲናገሩ ነበር። ይሄ አካባቢ ምን ሲደረግበት የነበረ አካባቢ ነው? እስቲ ስለዚህ ሰፈርና እዚህ አካባቢ ሲደረጉ ስለነበሩ ነገሮች እንዲሁም ብናነሳ ብዬ ነው። ጥሩ። ይሄ ሰፈር አሁን በአሁኑ አጠራር ወፍጮ ሰፈር ተብሎ ነው የሚለው፣ ግን በልዩ ስሙ 12 በር ነው። ይሄ 12 በር የሚባለው ቦታ ነው። እዚህ ጋር 12 አካባቢ ቤቶች ስላሉ ተብሎ 12 ብር ተብሎ ተያዘ። ስለዚህ በዋናነት እዚህ ጋር እንትንም መዝናኛዎች ናቸው። አኮርዲዮን ሙዚቃ ጋር አዝማሪ እንትን ይላል፣ ያሞግሳል። ሰዎች ይጨፍራሉ፣ ይሸላለማሉ። በወቅቱ ሰዎች ከከተማ መጥተው ነው እንዴት ነው? አካባቢ ላይ ያሉ ሰዎች ናቸው እዚህም አዝማሪ ሆኖ የሚሰሩት ሙዚቃ ቅድም እንዳለ ሙዚቃ መሳሪያ አኮርዲን እንዳለም ሲያውሱ ነበረ። እስቲ ስለዛ አኮርዲን ምናምን የሚጫወቱት ያው ከሌላ አካባቢ የሚወጡ በተለምዶ ላሊበላ ምናምን ተብሎ እንትን ይበል እንጂ ሰዎችን ያዝናናሉ። ስለዚህ እነዚህ ከሌላ ቦታ እየዞሩ በየቦታው እንትን እያሉ የሚሉ ናቸው። ነገር ግን በአካባቢ የአካባቢ ልጆችም ደግሞ ይሄ ቆርኪ ውስጥ ቆርኪ በእንትን ውስጥ እየገባና ማድመቂያ እንደ እንትን ማለት ነው። አኮርዲዮን ማድመቂያ አይነት የሚሉ ልጆች ነበሩ። ነፍሱን ይማረው እዩለ በርጉለ የሚባል ልጅ የታወቀ ዳንሰኛ ነው። ትንሽ ከኛ እድሜ ሲኒየር ነው። እነሱ ሁሉ እንትን የሚሉበት ነው። እና ሰዎች ያው ለንግድ አካባቢ የመጡ ሰዎች ተዝናንቶ ለመሄድ የሚሉበት ነው። መጠጡ አለ፣ ምግቡ አለ፣ መዝናኛው አለ። በት አካባቢ ደግሞ በታሪክ ወላይ ተስውጥ ከተማ በተለይ በውሃ በስፋት ውሃ ወደ ሰው ቤት ተደራሽ ባልሆነበት ጊዜ ሰው ውሃ ለመጠቀም የሚፈልግ ሰው የሚገዛበት የሚከፋፈልበት አካባቢ እንደሆነ ሲነገር የነበረበት አካባቢ ነውና፣ እስኪ ስለዚች አካባቢና በወቅቱ ስለነበረው ነገር የሚያስታውሱ ወደ ሀሳብ የምታዩት ይሄኛው ቦታው እዚህ ጋ ትልቅ ገንዳ ታንከር ነበረ በድንጋይ የተሰራ እና፣ ይሄ እንዴት ነው የሆነው? ልክ ከታንከሩ ማስተንፈሻ ሲሞላ ማስተንፈሻ ቧንቧ አለ፣ ቧንቧ ልክ እንደ ጸበል የሚወርደው ማለት ነው። ቧንቧ አለ። ያንን ቧንቧ እንዴት ነው የተገናኘ? ከላይ ከዳሞታ ከተክለሃይማኖት ቤተክርስቲያን ጀርባ ከዳሞታ ጀምሮ እስከዚህ ድረስ ቱቦ እንደ ቱቦ የተዘጋጀ ድንጋይ ሆኖ ላዩ ላይ ከስሩ ቆርቆሮ ጋር ሆኖ በደንብ ተበይቶ የተቀመጠ ነገር ግን በእያንዳንዱ 10 20 ቤተሰብ መካከል ኢንተርቫል ላይ ክፍተት ኖሮ ውሃ ሲመጣ እየቀዳ ቤቱ እንዲወስ በአካባቢ በቅርበት፣ ለሌሎች ግን ለከተማ ሆቴል ለሻይ ቤቱ ለምን ለማዳረስ እዚህ ጋር ከታንከሩ እዚህ ጋር ይፈሳል። ይሄ ታንከር አሁን ፈርሷል። እዚህ ጋር ይፈሳል፣ በበርሜል ይቀዳል፣ ጉልበት ገብቶ ወስዶ 50 ሳንቲም ይሸጣል። ያ ይሸጣል የሚባለው የጉልበት ዋጋ ነው እንጂ ዋ ያኔ አይሸጥም። ዛሬ በአራዳ ክፍለ ከተማ ላይ የተለያዩ መንደሮችን፣ ታዋቂ አካባቢዎችን፣ ታሪካዊ ቦታዎችን እየቃኘን እየተመለከተን ተመልካቾችንም እያሳየን ከእርሱ ጋር ምርጥ ቆይታ እያደረግን የምንገኘው አሁን የምንገኝበት አካባቢ ደግሞ አጣቢ ሰፈር ሲባል ሰምቻለሁ። እስቲ ስለ ሰፈሩ ለምን እንደዛ ተባለ፣ ምንድ ነው ሲደረግ የነበረው በአካባቢው የሚለው ነገር ቢያነሱልን። ይሄ አጣቢ ሰፈር የተባለበት የእጥበት ስራ አገልግሎት የሚሰጡ ባለሙያዎች ያሉበት ሰፈር ስለሆነ ነው። ስለዚህ ልብስ እጥበት ይሰበስባሉ። ሰብስበው አጣቢ ወንዝ የሚባል አለ፣ ላይ ቴክኒክና ሙያ በስተጀርባ አለ። ከዛ ወዝደው አጥባሉ፣ አምጥተው ይተኩሳሉ። በከሰል ካውያ ተኩሰው ይሄዳሉ። በአብዛኛው እኛ ልጅ ሆነን ጥምቀት፣ መስቀል፣ አመት በዓል ሲኖር የኛ ካኪ ልብስ ታጥቦ የሚተኮሰው እዚህ ነው ነው። በወቅቱ ሲተኩሱ የነበሩ ሰዎችን ይህንን ስራ ሲያከናውኑ የነበሩ ሰዎችን ያስታውሱታል አዎ አስታውሳለሁ አቶ ካፕቲመር የሚባል አለ አቶ ንጋቱ አለ ወይዘሮ ሰጣሉ ሴትም ነበረች በጣም ጠንካራ የጥበት አገልግሎት የሚሰጥ ስለዚህ እነዚህ ሰዎችን በደንብ አስታውሳለሁ ስለዚህ የእነሱ ሰፈር ስለሆነ ነው ከዚህ ጀምሮ ያሉ አጣቢ ሰፈር ተብሎ ነው የሚታወቀው ማለት ነው ተመልከቶች በወላጅ ከተማ አራዳ ክፍለ ከተማ ላይ በዛሬው ዝግጅታችን ላይ በርካታ ሰፈሮችን፣ የአራዳ መልኮችን፣ የአራዳ ቀለሞችን፣ የአራዳ ትምታዎችን፣ የአራዳ ትምስታዎችን እናሳያለን። እንዳልነው ዞር ዞር እያልን በርካታ ሰፈሮችን አይተናል። ታሪካዊ ቦታዎችን፣ የተለያዩ የህዝብ አገልግሎት የሚሰጡ ተቋማትን፣ የትራንስፖርት አገልግሎት፣ የንግድ ተቋማትን፣ የንግድ ማዕከላትን እያየን ቆይታ ያደረግን አሁን ወደ መገባደጃ ቆይታችን ደርሰን አሁን የምንገኝበት ደግሞ የጋዜጣ አገልግሎት ሰዎች የሚያገኙበት ወይም ጋዜጣ ገዝተው የሚያነቡበት የሚሰጥ አገልግሎት የአገልግሎት ማዕከል ቦታ ላይ ነው የምንገኘው እና ስለዚህ ቦታ እስቲ ምንድነው ሲደረግ የነበረው በወቅቱ ሰው ከዚህ ገዝቶ ሲያነብ የነበረበት ሁኔታ እስ ምን ይመስላል? የሚለውን ያንሱ። ከጀርባችን የሚታየው ቤት ሶዶ ላይ የመጀመሪያ ጋዜጣ መሸጫ ቤት የነበረ ነው። ቤቱም የአቶ አስቀ ወርቅነ ቤት ነው። እዛ ጋር አቶ መኮንን የሚባል አሁንም በሕይወት አለ ጋዜጣ ሻጭ ነበረ። ትዝለኛል የጠዋት ጋዜጣ የሚባል ይመጣ ነበረ፣ ይሸጣል። ከዚህ ስለዚህ አራዳ በዚህ የታደለች ነበረች፣ ያ ማለት ነው። እርሱም ያነቡ ነበር። እኔ ያኔ ባላነብም ርዕሱን እንኳን ያነባለሁ። ያኔ በደንብ አስታውሳለሁ። ሰው ወደ ሚዲያ እንዲቀርብ ወደ መንግስት በእያላቱ በሀገሪቱ የሚከናወኑ ነገሮችን እንዲያቀም የመረጃ ሀብታም እንዲሆን ከማድረግ አንጻር የነበረው ነገር ምን ነበረ? እስኪ ሰው ሊጠቀም ነበረ፣ እንዴት ነው የሰው አጠቃቀም ሁኔታ፣ ምን ይመስላል ያኔ? ሬዲዮ በጣም ተወዳጅነት ነ ቴሌቪዥን አልነበረም። ከ1957 በኋላ ነው የነበረው። ከዛ በፊት ሬዲዮ ነው ትልቁን አገልግሎት የሚሰጠው። ጋዜጣን ደግሞ ያው የተማሩ አካላት ናቸው የሚያነቡት አንዳንድ የተለያየ ጨረታ ምናምን ምናምን ካለ የሚወጣ ከሆነ ባለ ሀብቱ የሚወዳደሩት ካልሆነ በስተቀር ይህን ያህል ጋዜጣ ገዝቶ የማንበብ ልምዱ ይህን ያህል የሰፋ አይደለም። ስለዚህ ሬዲዮ ላይ ነው ትልቁ ፎከስ የነበረው። ጥሩ ነው። እስቲ አራዳን አጠቃላይ ስናነሳ አራዳ ላይ የሌለ የኢትዮጵያ ብሔር የለም፣ ትንሹ ኢትዮጵያ ነው በሚባል ልክ ነው። እዚህ አካባቢ የሚኖሩ ሰዎች በጣም በብዙ ነገር ቀደምት የሆኑ በተቋማት ግንባታ የእምነት ተቋማት የተለያዩ ነገሮች ያሉበት አካባቢ ነው እና እያየን ነበረ። ዞር ዞር ብለን እያየን ነበረ ቅድምም የመስጊዶችን እያየን እንዲሁም ቤተክርስቲያናትንም እያየን ነበረ። የቆየ ነውና እስቲ ስለዛ ጉዳይ ያንሱልን። በሶዶ ከተማ የመጀመሪያ መስጊድ የነበረበት ቤተክርስቲያን እንዲሁም የተለያዩ የፕሮቴስታንትም፣ የኦርቶዶክስም፣ የሙስሊም መስጂዶች፣ ቤተክርስቲያኖች አንድ ላይ በአንድ ሰፈር ያሉበት አካባቢ ነው እና ስለ ህብረ ብሔራዊነቱም እንዲሁም ደግሞ ስለ ሃይማኖት ተቋማት ብዝሃነትም ቢያነሱ ይሄ በጣም የሚደንቅ ነው። እኔ አራዳን አራዳ ላይ ስላሉ አይደለም የምናገረው። ስለዚህ አራዳ ዘርፈ ብዙ አገልግሎት የሚገኝበት የተለያየ ብሔር ብሔረሰብ ያለበት ኢብን የውጭ ሀገር ዜጋ ቅድም አይታል የባንያን ቤት አለ። ባንያን ማለት ህንዶች ናቸው። እንደገና የመን አረቦች አሉ። የበስኬቱ ሰዎች አሉ፣ የጎፋ ሰዎች አሉ፣ የዶርዜ ሰዎች አሉ። ሁሉ ተጋብቶ አንድ ላይ ተዋህዶ ያለ ህዝብ ነው። እምነት ተቋማትን ብታይ በአዋጁ አሁን አንድ እምነት ከአንዱ እምነት ቦታ 500 ሜትር መራቅ አለበት የሚለው መስጊድ አሁን 50 ሜትር ልዩነት ነው ከኪዳነ ምህረት ጋር ያለው ስለዚህ ይህ ተቻችሎ ያለ ብሔረሰብ ህዝብ ነው እና ስለዚህ እኔ በአራዳነት በጣም ነው የሚኮራው፣ ደስ ይለኛል። ስለዚህ ወደፊት ቢሆን ይሄ የሚቀጥል ነገር የሚሆነው ተጋብተዋል፣ ተዋልደዋል። ስለዚህ ይህንን ይመስላል አራዳ ገጽታዋ ማለት ነው። ከእኛ ጋር ውሎ ለማድረግ ከወላይታ ቴሌቪዥን ጋር ዛሬ ውሎ ለማድረግ ጊዜዎትን ስለሰጡ በተመልካቾች ስም እጅጋርገን እናመሰግናለን። ተመልካቾች በዛሬው የአራዳ ትዝታ ቅኝት የወላይታ ሶዶ ከተማ ላይ የሚገኘውን የአራዳ መንደሮችን የአራዳ ታሪካዊ ስፍራዎችን በታሪክ የሚወሱ የሚነገሩ የተለያዩ ተቋማትን በጥቂቱ ልንዳስስ ሞክረናል። እናንተም ከኛ ጋር በመሆን እስከ መጨረሻ እንድንዘልቅ ፈቃደኛ ስለሆናችሁ እጅግ አድርገን እናመሰግናለን። አራዳ መልኳ ብዙ ነው፣ ቀለሟ ብዙ ነው፣ ታሪኳ ብዙ ነው። ብዙ የሚነገርላት አካባቢ ናት የአራዳ አካባቢ እኛ ግን በጥቂቱ በዛሬው በትንሹ ወደ እናንተ ልናደርስ ነው የወደድ ነው። ይህንን ፕሮግራም ደግሞ ስናዘጋጅ ከእኛ ጋር ይህንን ፕሮግራም ለማዘጋጀት በማዘጋጀቱ ሂደት ውስጥ በካሜራ በኩል ያገዘኝ መልካሙ መስቀል አለ። እንዲሁም ይህንን ዝግጅት ደግሞ እስከ መጨረሻ እናንተም በመዝለቅ ከእኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። በቀጣይ በሌሎች ፕሮግራሞች እስከምንገናኝ ሰናይ ጊዜ እንዲሆንላችሁ ተመኛል።